ሰላም እንዴት ናችሁ ውድ የኦራክል ሞሽን ቤተሰቦች። እስኪ ዛሬ ብዙ ሰውን ግራ እያጋባ ስላለው ስለ ናዮ ወንድ ልጅ እናውራ። የናዮ ልጅ አባቱ ማን ነው? ጆን ዳኒል ወይስ ረያን? እንደሚታወቀው ናዮና ጆን ዳኒል አሸንዳን ለማክበር ወደ መቀሌ በመጓዝ ላይ እያሉ በተፈጠረ አለመግባባት በኢትዮጵያን ኤርላይንስ ተከሰው እስር ላይ እንደነበሩ ይታወቃል። ለምን አንጠይቅም እንዴ ይሄዳል ብላ እንዴት አንገን ሁለት ብሌን ወጣ። ከመታሰራቸው በፊት ግን ናዮ ከረያን ጋር የፍቅር ግንኙነት የነበራት ሲሆን በሁለቱ መሀል በተፈጠረ አለመግባባት ተለያይተው ነበር። ከረያን ጋር ከተለያየች በኋላ በድብቅ ከጆን ዳንኤል ጋር የፍቅር ግንኙነት ጀምራ ስለነበር ከመታሰራቸው በፊት ለጆን ዳንኤል ማርገዟን አረጋግጠናል። ስለዚህ ጁን ዳኒል የወንድ ልጅ አባት ሆኗል ማለት ነው። ስለተከታተላችሁን እያመሰገንን እንደዚህ አይነት ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሆኑ።